ፊልድ ማርሻል ብርሃኑ ጁላ በአስር ቀን ልዩነት ለሁለተኛ ጊዜ የባህር በር ጥያቄ እናሳካለን ሲሉ ተናገሩ። የጦር ኃይሎች ጠቅላይ ኢታማ ጆርሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የፍትሐዊ አጥተዋለች ያሉትን የባህር ጥያቄ እናሳካዋለን ሲሉ በትናንትና ሁለት ታስቦ በኋላው አምስተኛ ዓመት የመከላከያ ሰራዊት እዝ ጥቃት መርሃ ግብር ላይ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ከአስር ቀን በፊት ጥቅምት 15 ቀን 2018 ዓ ም በፊት ሸፍቶ ከተማ በተከበረው 118 ሀገር መከላከያ ሰራዊት የምስረታ አቀል ላይ ተመሳሳይ ባህር በር ጥያቄ እንደሚያሳኩ ተናግረው ነበር። ኢታማዦር ሹሙ በመድረኩ ላይ ኢትዮጵያ ሶስት ነገሮች እንደሚያስፈልጓት የጠቀሱ ሲሆን እነሱም ሰላም፣ ልማትና ባህር በር ናቸው። ከአስር ቀን በፊት ባደረጉን ንግግር ሰላሳ አመት ተኝተናል አሁን ነእተናል ጥያቄያችን እንቀጥላለን፣ ሰላምም ልማትም ባህር በር እናሳካለን ብለዋል። ትናንት በተካሄደው መድረክ ላይ ተመሳሳይ ጉጅሌ ሲሉ የገለጹት ጥቂት የህዋት ኃይል በህክደት አሳጥቶናል ያሉትን የባህር በር እንደሚያሳኩት ገልጸዋል። ልክ ከዚህ ቀደሙ መልእክታቸው በትናንትናው ንግግራቸው ሰላምና ልማት እንደሚያስፈልግ አጽንኦት የሰጡት ኢታጃ ኢታማዦር ሹሙ እኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረው ጥያቄ ወደ አደባባይ ወጥቷል ሲሉ ተደምጠዋል። ፊልድ ብርሃኑ ጁላ ሶስት ጉዳይ አያይዘው ማስረዳት ሲቀጥሉ፣ እያለማን ሰላም ለማምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ ሀገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ፤ እሱም የባህር በር ነው። የቀረን ጥያቄ ደግሞ እናሳካዋለን ሲሉ እርግጠኛ በተጫነ ድምፅ ተናግረዋል። ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡን አረስተ ዜና ወደ እናንተ ይዘን ቀርበናል። ሁን ወደ ቀዳሚ ዜናችን በሰፊ የዜና ትንታኔያችን የምናልፈው በፕሪቶሪያ ስምነት በኋላ ህዝባዊ ወያኔ ሐርነት ትግራይ ህወሀት የፈጸማቸው ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ከፕሪቶሪያው ስምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሀት የፈጸማቸው ድርጊቶች ወደ ጦርነት ከመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይል ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ኢታማዦር ሹሙ ከአምስት ዓመት በፊት በትግራይ ውስጥ በነበረው የሀገሪቱ ሰሜን ጦር እዝ ላይ የተፈጸመው ጥቃት በመዘከር ሰኞ ጥቅምት 24 2018 ዓ ም በተካሄደው መድረክ ላይ ባደረጉት ንግግር ህዝባዊ ወያኔ ሓርነት ትግራይ ላይ ህወሀት ላይ ክሶችን ሰንዝረዋል። ህዝባዊ ወያኔ ሓርነት ትግራይ ህወሀት ከፕሪቶሪያው ስምነት በኋላ የሰራተኞች ትንኮሳ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ናቸው ብለዋል። ፊልድ ማርሻል ብርሃኑ ጁላ ለዚህ ጽምዶም የተባለው ቡድን ማቋቋም፣ ተፈናቃዮች ወደ ቀያቸው እንዲመለሱ አለመፍቀድ፣ ሰራዊት ማሰልጠን፣ እንዲሁም በአማራ ክልል የሚንቀሳቀሱ ታጣቂ ቡድን ድጋፍ ማድረግ በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶም ብለው ድ ድንበር ሰብሮ መሄድ እኔን ተሸክሞ ካልገባ ተፈናቃይ አልለቅም ማለቱ፣ ኃይልን ማሰልጠን፣ ትጥቃቸው ፈተው ደብረሰቡ እንዲቀላቀሉ የተደረገ የትግራይ ተዋጊዎች ዲዲአር መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያ እንዲበጠብጥ አማራ ክልል እንዲበጠበጥ መላክ የጸረ ህገ መንግስት ጸረ ፕሪቶሪያ ነው ብለውታል። ህዝባዊ ወያኔ ሓርነት ትግራይ ህወሀት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጥራል በሚል መንግስታት ዝምታን መምረጡን አስረድተዋል። ከአምስት ዓመት በፊት የህዝባዊ ወያኔ ሐርነት ትግራይ ህወሀት ኃይሎች በሰሜን እዝ ላይ የፈጸመው ድንገተኛ ጥቃት ለሁለት ዓመታት ለተካሄደው ደም አፋሳሽ እርስ በርስ ጦርነት መቀስቀስ እንደ ዋነኛ ምክንያት ይጠቅሳሉ። ጦርነቱ በትግራይ ክልል ውስጥ በጀመረው ወደ አጎራባች አማራና አፋር ክልሎች ተስፋፍቶ በመቶ ሺህ የሚቆጠሩ ሰዎች ህይወት የቀጠፈ ሲሆን ከባድ ማኅበራዊና ኢኮኖሚያዊ ቀውስ አስከትሏል። ከሶስት ዓመት በፊት የደረሰው የፕሪቶሪያው ስምነት ይህ ደም አፋሳሽ ጦርነት ማስቆም የቻለ ቢሆንም አፈጻጸሙ ላይ የፌደራል መንግስትና ህወሀት እርስ በርስ ይካሰሳሉ። ህጋዊነት በኢትዮጵያ ምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሐርነት ትግራይ ህወሀት እሁድ ጥቅምት ሃያ ሦስት ሁለት ሺህ አስራ ስምንት ዓ.ም በወጣው መግለጫ የኢትዮጵያ መንግስት ሌላ ዞር ጦርነት ለማካሄድ ግልጽ እንቅስቃሴ እያደርግ ነው ሲል ከሷል። ዓለም አቀፋዊ ማህበረሰብን ይህን እንቅስቃሴ እንዳስቆመው ማሳስቧል። ህወሃት የተኩሱ የዘላቂነት ስምምነት አንዱ ፈራሚ ሲሆን ከፕሪቶሪያው ስምምነት አማካኝነት መፈጸም የነበረባቸውን ተግባር ተፈጻሚ አለመሆናቸው በመግለጫው አንስቷል። ከባድ ሰብአዊና ቁሳዊ ውድመት ያስከተለው ጦርነት ለማስቆም ሶስት አመታት በፊት ደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ሰላም ስምምነት ሙሉ በሙሉ ተግባራዊ ሲሆን በዚህ ሳምንት ሶስት አመት ሆኖታል። ህዝባዊ ወያኔ ሓርነት ትግራይ ህወሀት በወጣው መግለጫ ጦርነት በስምነት አማካኝነት ይቁም እንጂ በዝምታ የሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመት ተቆጥሯል ብለዋል። ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር የተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብ ለመጠበቅ ሰፍሮ የነበረ ሰራዊት ላይ የተፈጸመ ጥቃት አሳፋሪ ክደትና የታሪክ ጠባሳ ሲሉ ገልጸውታል። አክለውም ህዝባዊ ወያነ ሓርነት ትግራይ በጦርነት ወቅት የዘር ጭፍጭፋ ፈጽሞብኛል በማለት ሲከስ የነበረው አካል ሻቢያ ጋር ጥምረት ፈጥሮ መስራቱን ይህ ክህደት ሌላ ማሳያ ነው ሲል ተናግረዋል። ሰሜን እዝ የትግራይ የገባው ባድሜ፣ ዘላንበሳ፣ ጾሮናን የሆነው የትግራይ ህዝብ ከሻቢያ ለመከላከል ነው ሲሆን በማስታወስ በራሱ ወገን መከዳቱን ገልጸዋል። የይዞ ይህ ኃይል ክህደቱን ከጀመረ አምሳ ዓመት ነው። ግብጾችን ሻቢያን ቀጥረው ሻቢያ ደግሞ እርሱን ጥሮ ኢትዮጵያን ወቅቶ ባህር በር ያሳጣት ሀገር ያስገነጠለ ካዲ ብለውታል። ኢታማዦር ሹሙ ንግግራቸው የተወሰነ ቡድኖች እንጂ የትግራይ ህዝብና አጠቃላይ የህዋት አባላት እንደማይመለከተው አጽንኦት ሰጥተዋል። ኋላም አሁንም ትግራይ እናት እናስለቅሳለን የሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ ማውጣት አለበት። የህዋት ጉጀሌ የትግራይ ህዝብ እጣ ፈንታ መወሰን የለበትም ሲሉ ኢታማዦር ሹሙ ተናግረዋል። በአንዱ ግን ብቻ ጦርነት ማስቀረት እንደማይቻል የገለጹት ፊልድ ማርሻል ብርሃኑ ጁላ በብሔራዊ ጥቅሞችና በሰላማዊ ከመጣ ድንበራችን ካለፈ መዋጋት አለብን፣ የተደራጀ ነው የተታጠቅነው ለዚህ ነው ሲሉ አስጠንቅቀዋል። መስከረም ወር መጨረሻ የኢትዮጵያ የውጭ ጉዳይ ሚኒስተር ኤርትራ መንግስትና ህወሀት ጽም እንደውም በሚል ጥምረት ኢትዮጵያ ላይ ሌላ ጦርነት ለመክፈት እየሰሩ ነው ሲል መንግስታቱ ድርጅት በጻፈው ደብዳቤ ከሷል። ህዝባዊ ወያኔ ሀርነት ትግራይ ህወሀት በበኩሉ በህወሀትና በትግራይ ህዝብ ላይ የተሳሳተ መረጃ እየወጣ ነው በማለት መልስ ሰጥቶ ነበር። በመሆኑም የፖለቲካ ዓላማ ያዘለ ክስ ተሽኖብኛል ሲል የጻፈው ደብዳቤ የቀረበትን ክስ አስተባብሏል። ኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያ የላካችው ደብዳቤ ድፍረት የተሞላ እጅግ አሳሳይ ሲሉ በኤክስ እንደገጻቸው ላይ ታችተውታል። ኢትዮጵያ የቀይ ባህር ጉዳይ ህልውና ጉዳይ ነው በሚል ተደጋጋሚ ማንሳቷ ከኤርትራ ጋር ያለው ውጥረት ያባበሰ ሲሆን የትግራይና የህወሀት ኃይሎች ክፍፍል፣ አንደኛው የህዝባዊ ወያኔ ሀርነት ትግራይ ህወሀት ቡድን ከኤርትራ ኃይሎች ጋር ትብብር እንዳለው ከተገለጸ ወዲህ ዳግም ጦርነት ሊቀሰቀሳል ይችላል የሚለው ስጋት አሳድ